ጤና ይስጥልን ተመልካቾች፣ ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ዘገባዎችን ይዘን ቀርበናል። ረህመት አደም ነኝ። አብራችሁን ሆኖ ነው። ኢትዮጵያ በዓለም አቀፍ ደረጃ በምትልካቸው ምርቶች ተወዳዳሪ እንድትሆን ለማድረግ የምርት ጥራትን ማረጋገጥ እንደሚገባ የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። የዓለም አቀፍ የጥራት ሳምንት በአዲስ አበባ የጥራት መንደር እየተከበረ ይገኛል። ሰላማዊት ነጋ ዝርዝር አላት። ጥራት በተለየ ሳቤና ፈጠራ በሚል መሪ ሀሳብ ከሕዳር 11 እስከ 14 የዓለም የጥራት ሳምንት በኢትዮጵያ ይከበራል። በአለም ለ35ኛ ጊዜ በኢትዮጵያ ደግሞ ለ14ኛ ጊዜ ነው የሚከበረው። በ1990ዎቹ በተባበሩት መንግስታት የጋራ ስምምነት መከበር የጀመረ ሲሆን አላማውም በአለም አቀፍ ደረጃ ጥራትን በተመለከተ ግንዛቤ ማስፋት ነው። በሳምንቱ የኢትዮጵያ ተስማሚነትና ምዘና የጥራት ማረጋገጫ ያገኙ ከመቶ በላይ ድርጅቶች ምርቶቻቸውን ያስታውቃሉ። የኢትዮጵያ የተስማሚነት ምዘና ድርጅት ዳይሬክተር ኢንጂነር ማእዛ በራ አምራችና ሻጮች ጥራት ያላቸው ምርቶችን ለህብረተሰቡ በማቅረብ የህብረተሰቡን ጤንነትና ደህንነት መጠበቅ ለሀገር ኢኮኖሚም መሰረት መጣል ይገባል ብለዋል። የአምራችና አገልግሎት ሰጪ ተቋማት የተቋቋሙበትን አላማ በቀጣይነት አሳክተው በገበያ ውስጥ ተወዳዳሪና በደንበኞች ተመራጭ ሆነው በገበያ ላይ በዘላቂነት እንዲቆዩ በደረጃዎች ላይ የተገለጹ የጥራት መስፈርቶችን እና የተቆጣጣሪ አካላት ያወጧቸው የቴክኒክ ደንቦችን መፈጸም የህብረተሰቡን ደህንነትና ጤንነት ማስጠበቅ መስፈርቶችን ማሟላት እንዲሁም የሀገርን ኢኮኖሚ ከማሳደግ አኳያ መስፈርቶችን ከማሟላት ባሻገር በማያቋርጥ ጥናትና ምርምር ፈጠና የተደገፈ ጥራቱ የተጠበቀና የተሻለ ምርትና አገልግሎት ማቅረብ ይጠበቅባቸዋል። መንግስት ያለ ምርት ጥራት የሀገርን ኢኮኖሚ መገንባት እንደማይቻል በመረዳት የጥራት መንደር በመገንባት ለጥራት ልዩ ትኩረት ሰጥቶ እየሰራ መሆኑን የተናገሩት ደግሞ የንግድና ቀጠናዊ ትስስር ሚኒስቴር ሚኒስትር ዶክተር ካሳሁን ጎንፌ ናቸው። ጥራት በሁሉ የመንግስት ተቋማት አጀንዳ መሆን መቻል አለበት። ጥራት የተወዳዳሪነታችንና የነገ የምናስባት ኢትዮጵያ የበለጸገች ኢትዮጵያ የመፍጠርና የማዋለድ ሂደት ዋነኛው አስኳል ጉዳይ መሆኑን በመረዳት በዝግጅት አስበን አቅደን በምንሰራቸው የጥራት ማስጠበቅ ተግባራት የሚከናወኑ መሆኑን ታሳቢ አድርጎ ከፍተኛ ስራ መስራት ይጠበቅብናል። የጥራት ሳምንቱ አውደ ርዕይ ተሳታፊዎችም ለተጠቃሚው ጥራት ያላቸውን ምርቶች በማቅረብ ኢትዮጵያ ያስቀመጠችውን የጥራት ግብ ለማሳካት እንደሚሰሩ ተናግረዋል። የእኛ የሚመረቱበትን ሂደት የትኛው ማሽን ላይ እንደተመረተ ይታወቃል። የት እንደተቀመጠ ባች ነምበር የሚባላለ ራሳቸው ላይ ዩቪ ፕሪንትድ አላቸው። ራሳቸው ማለት መቼ እንደተመረተ የት እንደተመረተ ከብዙ ፕሮሰሱ ትንሽ ነገር የተፈጠረ ክፍተት ቢኖር እንኳን ወደኋላ ትሬስ ባክ ማድረግ ይቻላል። ስለዚህ ጥራት ማለት ያመረትሹን ነገር ኮንትሮል ማድረግ ምቺ ሜር የምታደርጊው ነገር ካለ ስለ ጥራት መናገር ይቻላል ማለት ነው። ወደ 18 ዓመት አካባቢ በዘርፉ ሰርተናል። ተጠቃሚው ከአመት አመት ጥራታችንን እየጠበቅን የኢትዮጵያ ተስማሚነትና ምዘና ድርጅት በሚያመጣው የኢትዮጵያ ደረጃዎች መሰረት እያመረትን እንገኛለን። የተለያዩ ማሽኖችን ዘመናዊ ያፈራቸውን ማሽኖች እንጠቀማለን። እዛው ደግሞ ማምረቻችን ቦታ የላቦራቶሪ ያለን የተሟላ ላቦራቶሪ አፍላቶክሲንን እዛው ነው ቴስት የምናደርገው። ምርቱ ጥራት ከሌለው ወደ ኋላ ነው የሚመለሰው። እንደገና ተጣርቶ ድጋሚ ታይቶ ነው ብቁ ሲሆን ወደ ምርት ክፍል ገብቶ ፕሮሰስ ሆነው ለሕብረተሰቡ የሚቀርበው። ጥራትን ማረጋገጥ ሲባል የቢዝነስና የንግድ ስኬትና ዘላቂነት፣ ፈጠራንና ቅልጥፍናን ማሳደግ፣ ዘላቂ ልማትና የህብረተሰብ እሴት መፍጠር ማለት መሆኑ ተገልጿል። በመንግስት ተቋማት የአገልግሎት አሰጣጥ ስርዓቱን ውጤታማ ለማድረግ ተጠያቂነት ያለበት አሰራር ለማስፈን እየሰራ መሆኑን የደብረ ብርሃን ከተማ አስተዳደር ገለጸ። የመንግስት ሰራተኞች ለተገልጋዮች ፈጣንና ከቅሬታ የጸዳ አገልግሎት በመስጠት ኃላፊነታቸውን በአግባቡ መወጣት እንዳለባቸውም ተጠቅሷል። በሰላምና በተቋማት አገልግሎት አሰጣጥ ዙሪያ ያተኮረ መድረክ ተካሂዷል። በላይ ተስፋዬ በመንግስት ተቋማት የአገልግሎት አሰጣጥን በሚመለከት በደብረ ብርሃን ከተማ አስተዳደር ከመንግስት ሰራተኞች ጋር ውይይት ተደርጓል። በውይይቱ ላይ በየተቋማቱ የሚሰጠው አገልግሎት ሰፊ ልዩነት አለ ያሉት ተሳታፊዎቹ ለዚህም የተጠያቂነት አሰራር አለመኖር ቀዳሚው ችግር መሆኑን አንስተዋል። የሚቀመጡ ነገሮች ጥሩ ናቸው፣ ግን በወረቀት ላይ ይቀራሉ። አንዱ ችግሩ እሱ ነው፣ ወደ ህዝቡ ጠብ እንዳይል የሚያደርገው ነገር ብዬ ነው የምወስደውእና እሱ ላይ አንድ ተጠያቂነት፣ ሁለት አሰራሮችና መርሆች፣ አንድ ሪፖርት አለ አንድ የራስ ቼካፕ ይኖርሃል፣ በሌላ ሳይድም ቼክ ታደርጋለህ። እንደዚያ እያደረግን ከሄደ ምን ይሆናል? ህዝብን የሚያረካ አሰራር ውስጥ እንገባለን ማለት ነው። ቅንነት መጓደል፣ ሰው መጉላላት አለ፣ ነገሮች እንዳይሳኩ መፈለግ በጣም በትልቁ ማለት ነው። አሰራሩን ታውቀው የለም አሰራሩን ታውቂው የለም የሚባል ነገር መጥቷል። በቃ ሙስና ግልጽ ሆኗል ማለት ነው። በግልጽ በእጃችሁኑ ነው። ይሄ ደግሞ ተገቢ አይደለም። ይሄን ልንዋጋው ይገባል። በቃ በግልጽ አልፎ ተርፎ ከዚህ በኋላ መረጃም ተተገኘ በግልጽ እንሰጣለን እኔ በግሌ ይሰጣለሁ። የመልካም አስተዳደር ችግር የሚፈታው የህዝብ አመኔታ ያለው አገልጋይ ሲኖርና ያሉት የከተማ አስተዳደሩ የብልጽግና ፓርቲ ጽህፈት ቤት ኃላፊ ሰለሞን ጌታቸው የተጠያቂነት አሰራር መቀጠል እንዳለበት ገልጸዋል። በስፋቱ ልክ በየተቋማቱ ባለው ችግር ልክ ቀጣይ ማስፍቶ መሄድ የሚያስፈልግ ሆኖ በዛ ደረጃ የሚጠይቀን ስራ እንደተጠበቀ ሆኖ እየተጠየቀ ያለ ሰው እንዳለም ደግሞ መረዳት ያስፈልጋል ማለት ነው። በብልሹ አሰራር፣ በሌብነት አላግባብ ገንዘብ በመቀበል መሰረት አድርጎ ምርመራዎች እየተጣሩ ሰዎች እየተጠየቁ ማረሚያ ቤት እየገቡ እንዳሉ ማሰብ ያስፈልጋል። ስለዚህ እያንዳንዱ ተቋም በዝርዝር ገምግሞ ሂስ መደራረግ ያስፈልጋል። እሱን ካደረግን በመሰረታዊነት በሂደት ደረጃ በተቋም ደረጃ ያለውን ችግር እናሻሽለዋለን። የመንግስት የስራ ሰዓትን በአግባቡ ካለመጠቀም ጀምሮ የሚታዩ ብልሹ አሰራሮች ራስን ከአገልጋይነት አሰራር ማውጣት ነው ያሉት የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ በድሉ ብሸት ከዚህ ችግር መውጣትና ህዝብን ማገልገል እንደሚገባ አሳስበዋል። መንግስት ሰራተኛው የአገልጋይነት መላበስ አለበት። መልካም አስተዳደርን የማረጋገጥ ስራ መስራት አለበት። የመልካም አስተዳደር ሲረጋገጥ ደግሞ የምንሰራቸው የልማት ስራዎች ህዝቡን ባሳተፈ መልኩ እንዲከናወን በዋነኝነት ያግዛል። ከዛ ውጪ የተጠያቂነት ስርአታችንም ተጠናክሮ የሚቀጥል ነው። በተለይ ብልሹ አሰራር ላይ የሚሄድ ሙያተኛ አመራር በ2017 ተጠያቂ የተደረጉ አካላቶች አሉ። ከዚህም ባለፈ ደግሞ በ2018 ጠበቅ ያለ የተጠያቂነት ስርዓት በሁሉም የምንዘረጋ መሆኑ መግባባት ላይ እየተደረሰበት ሁኔታ ነው ያለው። የመንግስት የስራ ሰዓትን በአግባቡ ለአገልግሎት የማዋልና የህዝብ አመኔታን ለመፍጠር በትኩረት እንደሚሰራም ተጠቅሷል። ከመስከረም እስከ ህዳር የሚከሰቱ ጉንፋን መሰል ተላላፊ በሽታዎችን ለመከላከል የግልና የአካባቢ ንጽህና መጠበቅ እንደሚገባ በደብረ ብርሃን ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የቤተሰብ ህክምና ስፔሻሊስት ዶክተር ስንታየሁ ማሞ ገለጹ። ቆሻሻን ማቃጠል ተዛማጅ ጉዳቶች ስላሉት የተለየ አማራጭ መጠቀም ያስፈልጋልም ተብሏል። ፋንታነሽ መሐመድ በአንድ ወቅት ስፓንሽ ፉሉ የተሰኘ ወረርሽኝ ተከስቶ ነበረ። ይህ በሽታ የተከሰተው ህዳር በመሆኑ የህዳር በሽታ በመባል ይታወቃል። ሰዎች ይህንን በሽታ ለመከላከል ሲባል ቆሻሻን የማቃጠል ባህላቸውን አሁንም ድረስ ቀጥለዋል። ህዳር 12 በተለይም ቆሻሻ የማቃጠል ሂደትን በዚህ መልኩ ያከናውናሉ። ከአባቶቻችን ከአያቶቻችን የመጣ ባህል ነው። ቆሻሻ ማቃጣል እነ ጉንፋን እነ ኩፍኝ የመሳሰሉትን ነገር ያጠፋል። በዚህ ማለት በቆላማ ቦታ ደግሞ የውባትንኝ የሚባል ህዳር ካልታጠነ ወደ ቆላ አትውረዱ ተብለን ተብለ እንከለከል ነበር ዳር ሲጣጥን ጉንፋን ወረርሽኝ የመሳሰሉት ነገር ያጠፋሉ ስለሚሉ ህዳር 12 የሚካሄለት እናጥናለን። የህዳር በሽታ አሁን ባይኖርም ከመስከረም እስከ ህዳር ከህጻናት እስከ አዋቂዎች በጉንፋንና መሰል ተላላፊ በሽታዎች ሲጠቁ እናያለን። የዚህ በሽታ መንስኤ ምንድን ነው ስንል የደብረ ብርሃን ኮምፕሬንሲቭ ስፔሻላይዝድ ሆስፒታል የቤተሰብ ሕክምና ስፔሻሊስት ዶክተር ስንታየው ማሞን ጠይቀናል። ከመስከረም ጀምሮ የሚነሱ ጉንፋን መሰል በሽቶች የአየሩ ሁኔታ ሲቀየር ብዙ ጊዜ ከሳምባ ጋር ስንስል ስናነጥስ፣ የሚተላለፉ በአይን ማናያቸው ማይክሮ ኦርጋኒዝሞች ወይም ተዋሳያኖች አሉ። በዚህ ምክንያት የሚመጣ በተለይ በቫይረስ ለምሳሌ ኢንፍሉዌንዛ ሊሆን ይችላል። ሪሂኖ ቫይረስ፣ አዲኖ ቫይረስ፣ ሪስፓራቶሪ ሲንሻል ቫይረስ የሚባሉ በተለይ ቫይረሶች ህመሞች ይከሰታል እና ከዚህ ጋር ተያይዞ የሚመጣ አብዛኛውን ጊዜ እንዲህ አይነት ወረርሺ በሽታዎች አሉ ማለት ነው እና በዋናነት ምክንያቶች ምንድን ነው? በቫይረስ የሚመጡ ናቸው ብዙዎቹ ማለት ነው። ግን በቫይረስ ይባሉ እንጂ የአካባቢ ንጽህናን ካልጠበቅን ሌሎች ፓራሳይትም ሊሆን ይችላል። የባክቴሪያ ኢንፌክሽኖችም ሊመጡ የሚችሉበትም አጋጣሚ ያለ ማለት ነው። ሰዎች ተላላፊ በሽታዎችን ለመከላከል ሊያደርጓቸው የሚገቡ ጥንቃቄዎችን በተመለከተ ዶክተር ስንታየውን ጠይቀናል። የአካባቢያችን ንጽህና በመጠበቅ ለምሳሌ የምንጠቀማቸው ውሃዎች ሊሆኑ ይችላሉ። ያው ብዙ ጊዜ ተላላፊ ስንባል በሳምባ ብቻ የሚተላለፉ አይደሉም፣ ሌሎችም አሉ በተበከለ ምግብ በተበከለ ውሃም ምስምጠም ምክንያት የሚመጡ አሉ። እንደገና ደግሞ እነዚህ ነፍሳቶች ደግሞ አሉ። የወባ ትንኝንም የአካባቢ ንጽህና በመጠበቅ ልንከላከላቸው ምንችሎች ስለሆኑ ማለት ነው። እና እነዚህን ነገሮች በማድረግ አብዛኞችን ሙሉ በሙሉም ባንልም አብዛኞቹን ግን ተላላፊ በሽታዎችን መከላከል እንችላለን ማለት። የደብረ ብርሃን ከተማ አስተዳደር የደረቅ ቆሻሻ አያያዝና አወጋገድ ባለሙያ ሰብለ አጥላባቸው በበኩላቸው በቆሻሻ ምክንያት የሚመጣውን የጤና ጉዳት ለመከላከል ቆሻሻን ወደ ገቢ ምንጭ መቀየር ሁነኛ መፍትሄ እንደሆነ ይናገራሉ። ግለሰቦች ቆሻሻቸውን በአግባቡ ማስቀመጥ ባለባቸው እቃ፣ ለምሳሌ እንደኛ ከተማ የተለመደ በማዳበሪያ ነው። በማዳበሪያ ቆሻሻን በመለየት ለመልሶ ጥቅም ላይ የሚውለውን መልሶ ጥቅም ላይ መዋል፣ ለኮምፖስት አገልግሎት የሚውለውን በቤት ውስጥ ኮምፖስት በማዘጋጀት የጓራ አትክልቶችን በማልማት ለዛ መጠቀም ይችላል። ከዛ የተረፈውን ደግሞ ለማህበራት በማስረከብ በአግባቡ እንዲወገድ ማድረግ አለባቸው። ደረቅ ቆሻሻ በአግባቡ ከተያዘ እንደ ሀብትነት መጠቀም እንችላል። ቆሻሻን ከማቃጠል ጋር ተያይዞ ሊመጡ የሚችሉ በርካታ በሽታዎች ስላሉ ማህበረሰቡ ቆሻሻን በተገቢ መንገድ በማስወገድ ወይንም በመቅበር በቆሻሻ ምክንያት ሊመጡ የሚችሉ በሽታዎችን መከላከል እንደሚቻል የጤና ባለሙያው ምክረ ሀሳባቸውን አስተላልፈዋል። ተመልካቾቻችን አሁን ደግሞ ወደ ሉለ ኢትዮጵያ ዘገባ እናልፋለን። ኢትዮጵያ የምግብ ሉዓላዊነትን ማረጋገጥ የልማት አጀንዳ ማዕከል መሆኑን ግብርና ሚኒስቴር ገለጸ። ሚኒስቴሩ ይህን ያለው በአዲስ አበባ የአፍሪካ ሀገራትን የምግብ ሉዓላዊነት ለማረጋገጥ በተካሄደው ዓለም አቀፍ ጉባኤ ላይ ነው። የምግብ ሉዓላዊነትን ማረጋገጥ ለአፍሪካ የግብርና ብቻ ሳይሆን የክብርና የኢኮኖሚ ነጻነት ጉዳይ መሆኑን ተመላክቷል። መሰረት መቅጫ በአፍሪካ ሀገራት የምግብ ሉዓላዊነትን ለማረጋገጥ በኢትዮጵያ የሩሲያ ኤምባሲ አስተባባሪነት ዓለም አቀፍ ጉባኤ በአዲስ አበባ ተካሂዷል። በጉባኤው መክፈቻ ላይ የግብርና ሚኒስትር አዲሱ አረጋ የምግብ ሉዓላዊነትን ማረጋገጥ ለአፍሪካ የግብርና ብቻ ሳይሆን የክብር ጉዳይም ነው ብለዋል። የምግብ ሉዓላዊነትን ማረጋገጥ የግብርና ምርታማነት ጉዳይ ብቻ አይደለም የክብር የመረጋጋትና ከኢኮኖሚ ጥገኝነት የመላቀቅ ጉዳይ ነው የምግብ ሉዓላዊነት ለአፍሪካ ዜጎች በራስ ሀብት መመገብ ማለት ነው ይህ ደግሞ ፈጠራና ውሳኔን ይጠይቃል ከጥገኝነት ወደ በራስ የመቆም ሽግግር ነው ለዚህም ኢትዮጵያ የምግብ ሉዓላዊነትን ማረጋገጥ የልማት አጀንዳዋ ማዕከል አድርገዋለች እንደ ሀገር በግብርናው ዘርፍ ትኩረታችን ግልጽ ነው ያሉት ሚኒስትሩ በዘርፉ እየተሰራባቸው ያሉ ቁልፍ ጉዳዮችን ጠቅሰዋል። እንደ አህጉር ደግሞ የምግብ ሉዓላዊነትን ለማረጋገጥ ጠንካራ ውሳኔዎችና ትብብር ያስፈልጋል ብለዋል። የገቢ ጥገኝነትን በመቀነስ መሬትና የውሃ ሀብታችንን በአግባቡና በውጤታማነት በመጠቀም የምርት ስርዓታችንን በማዘመን ዘላቂ ተወዳዳሪና ውጤታማ የምግብ ስርዓትን ለመገንባት እየሰራን ነው። መስኖን ማስፋፋት፣ ሜካናይዜሽንን ማጠናከር፣ የክላስተር እርሻን ማሳደግ፣ የአየር ንብረት ለውጥን የሚቋቋም ዝርያን ማስተዋወቅና ሌሎች ላይም እንዲሁ እየተሰራ ነው። ይህንን እንደ አህጉርም ዘላቂ ለማድረግ ውሳኔዎች፣ አጋርነቶችና እርምጃዎች የአህጉሪቱን የነገ የምግብ ሁኔታ ይወስናል። በኢትዮጵያ የሩሲያ አምባሳደር ኤቭጌኒ ተርኪን ሩሲያ ለአፍሪካ ሀገራት ጠንካራ አጋር መሆኗን ጠቅሰው ይህንንም የምግብ ሉዓላዊነትን ለማረጋገጥና በሌሎች የግብርናው ዘርፎች ለማስቀጠል እንሰራለን ብለዋል። ሩሲያ ሶሊድ ሩሲያ የግብርናውን ዘርፍ ትብብር ጨምሮ ለአፍሪካ ሀገራት የሁልጊዜም ጠንካራ አጋር ናት። በጋራ ተጠቃሚነት ላይ የተመሰረተው ወዳጅነታችን በግብርናው ዘርፍ ብቻም ሳይሆን በሁሉም ዘርፎች ተጠናክሮ እንዲቀጥል የጋራ ፕሮጀክቶች ላይ እንሰራለን፣ ልምዶቻችንንም እንቀያየራለን። በተለይ የምግብ ለዋላዊነት ችግርን ለመቅረፍ ሩሲያ የኢኮኖሚ ትብብርና ድጋፏ ይቀጥላል። therefore russian economic operators will continue to provide all the necessary assistance in solving this problem በአፍሪካ ህብረት የዓለም አቀፍ ቀይ መስቀል ኮሚቴ ልኡክ መሪ ብሩ ሩስ ሎሬንስ ቢበር በበኩላቸው የምግብ ሉዓላዊነት ለዜጎች አስቸኳይ ጉዳይ መሆኑን አንስተዋል። በአፍሪካ ከፍተኛ የምግብ ቀውስ መኖሩን ጠቅሰው ከእነዚህ ውስጥም በርካታ በምግብ እጥረት የሚሞቱ ሕጻናት መኖራቸውን ገልጸዋል። በአህጉሪቱ በተለይም ከሳሀል እስከ አፍሪካ ቀንድ ሰዎች ቀጣይነት ባለው የምግብ ቀውስ እየተፈተኑ ይገኛሉ። መረጃዎቻችን እንደሚያሳዩት ከሩብ በላይ የአፍሪካ ሕዝብ ለከፍተኛ የምግብ እጥረት እየተጋለጠ ነው። ይህም 452 ሚሊዮን ሰዎች የችግሩ ተጠቂ ናቸው። ከዚህ ውስጥ በሺ የሚቆጠሩ በምግብ እጥረት የሚሞቱ ህጻናትም ይገኙበታል። ይህ ትልቅ ቀውስ ተገቢ ትኩረት ሳይሰጠው ቀጥሏል። ለዚህ ቀውስ በዘርፉ መሪ የሆኑ አካላት አስቸኳይ ውሳኔ ና ትኩረት በመስጠት በተለይ ተደራሽ ለመሆን አስቸጋሪ በሆኑ አካባቢዎች ላይ ተገቢውን ፈጣን እርምጃ እንዲወሰድ እጠይቃለሁ። በዚህ ዓለም አቀፍ የአፍሪካን የምግብ ሉዓላዊነት የማረጋገጥ ጉባኤ ላይ የሩሲያ ተወካዮች፣ የአፍሪካ የዘርፉ ባለሙያዎች፣ የቢዝነስ ሰዎች፣ ተመራማሪዎችና ሌሎችም አካላት ተገኝተዋል። ወደ አጫጭር ዘገባዎች እናልፋለን። ፍሬህይወት መንግስቴ ታቀርባችኋለች። በኢትዮጵያ ይፋዊ የስራ ጉብኝት እያደረጉ የሚገኙት የማሌዥያው ጠቅላይ ሚኒስትር ዳቶ ሰሪ አንዋር ቢን ኢብራሂም የአፍሪካ ህብረት ኮሚሽንን ጎብኝተዋል። ለጠቅላይ ሚኒስትሩ አቀባበል ያደረጉት የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ ጉብኝቱ የማሌዥያና የአፍሪካን ግንኙነት የሚያጠናክር ታሪካዊ ጉብኝት መሆኑን ተናግረዋል። የማሌዥያ ጠቅላይ ሚኒስቴር የአፍሪካ ህብረትን ሲጎበኝ የጠቅላይ ሚኒስቴር ዳቶ ሰሪ አንዋር ቢን ኢብራሂም ለመጀመሪያ ጊዜ መሆኑን ጠቅሰዋል። የአፍሪካ ማሌዥያን ግንኙነት ይበልጥ ለማጠናከር ጉብኝቱ አዲስ ምዕራፍ የሚከፍት መሆኑንም አመልክተዋል። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። የኢትዮ ሳውዲ ዲፕሎማሲያዊ ግንኙነት በጋራ ተጠቃሚነት ላይ የተመሰረተና በተጨባጭ ውጤቶች ላይ የታጀበ ነው ሲሉ በሳውዲ አረቢያ የኢትዮጵያ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ዶክተር ሙክታር ከድር ገለጹ። አምባሳደር ዶክተር ሙክታር ከድር ኢትዮጵያና ሳውዲ አረቢያ ዘመናትን የተሻገረ የባህል፣ የሃይማኖትና የህዝብ ለህዝብ ትስስር እንዳላቸው ገልጸዋል። የሁለቱ ሀገራት ግንኙነት በ19ኛው መቶ ክፍለ ዘመን አጋማሽ ቅርጽ መያዙን አስታውሰው አሁን ላለው ዘርፈ ብዙ ዲፕሎማሲያዊ ግንኙነት መሰረት እንደጣለም ተናግረዋል። የሁለቱ ሀገራት ግንኙነት በንግድ በኢንቨስትመንትና በማህበራዊ መስተጋብር እያደገ መምጣቱን ነው የገለጹት። አምባሳደሩ የሁለቱ ሀገራት ግንኙነት በጋራ ተጠቃሚነት ላይ የተመሰረተና በተጨባጭ ውጤቶች የታጀበ መሆኑን ነው የተናገሩት። በቀጣይም የህዝብ ለህዝብ ትስስርንና ሁለንተናዊ ግንኙነትን የማጠናከር ስራ ተጠናክሮ እንደሚቀጥል አምባሳደር አረጋግጠዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ህብረተሰቡ ለዱር እንስሳትና ለብሔራዊ ፓርኮች ተገቢውን ጥበቃና እንክብካቤ እንዲያደርግ በትኩረት እየተሰራ መሆኑን የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን ገልጿል። በኢትዮጵያ የዱር እንስሳት ሀብት ባልተቀናጀ፣ አግባብነት በሌለው አጠቃቀም ምክንያት ከጊዜ ወደ ጊዜ እየተመናመነና የአደጋ ተጋላጭነቱ እየጨመረ በመምጣቱ መንግስት ሀብቱን ለመጠበቅ የተለያዩ ተግባራትን እያከናወነ ነው። የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን ምክትል ዋና ዳይሬክተር ሰለሞን መኮንን ባለስልጣኑ የሚያስ ተዳደራቸው ብሔራዊ ፓርኮች በአብዛኛው በሰው ሰራሽና በመሰረተ ልማት አለመሟላት የተነሳ በያዟቸው የዱር እንስሳት ሀብቶች ላይ አደጋ መደቀኑንም ተናግረዋል። ይህንኑ መሰረት በማድረግም ህብረተሰቡ የዱር እንስሳትን በተመለከተ ያለውን ግንዛቤ በማሳደግ ለዱር እንስሳትና ለብሔራዊ ፓርኮች ተገቢውን ጥበቃና ክብካቤ እንዲደረግ በትኩረት እየተሰራ ይገኛል ብለዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ዘገባዎችን አጠናቀቅን። ረህመት አደም አቀረብኩላችሁ። ጥሩ ጊዜ ይሆንላችሁ።